የበዓል ሰሞን ልዩ መዝናኛችን የስንብት የዜማ ግብዣ ላይ ደርሷል። አዲስ አልበሟን በራሷ ዩቲዩብ ቻናል ለቃለች። ውብ ሰው የአልበሙ መጠሪያ ነው። የሺ ደመላሽ ዩቲዩብ ቻናል ላይ ብትገቡ ማድመጥ መደሰት ትችላላችሁ። ለስንብት የዜማ ግብዣ ጋብዛት አድርጊያታለሁ። ከቅኝት በአንድ ጋር አዲስ ዘፈኗን ታቀርባለች። እስኪ ግን አዎ ልጋብዛትና ትንሽ ነገር ላውራት። የሺ ሞቅ አርጋችሁ ጋብዛት፣ ወደዚህ የሺ ሰላም እንዴት ነው? ሰላም ነው ወይ? ኳና ደረሰሽ? ኳና ደረሰ። እንደዛ ኮ ነው አደል? እንዴት ነው? ሰላም ነው። በዓል ጥሩ ነው። በጣም ቆንጆ። ጥሩ ፏ ብለሻል። አመሰግናለሁ። በጣም ሰው እኔ እንግዲህ በዘፈን ነው የማውቀው እንጂ በሰው እያደር እንደ ወይን እየጣፈጠ እያማረበት ጸጋው ወይኒቱ እያታለሁ። ወይኒቱ እንደ አዲስ ቆንጆ ነው። ጤነኛ መሆን ራሱ ውበት አደለ? ባለፈው እያወራሽ ነበረ፣ በዮቴ ከክትባት ውጭ መርፌ እንኳን ነክቶኛ አቅም ስትይ ኮሮና እንኳን ብሎ ምንም ነገር አልነካኝም። ስት ከዚህ በላይ እግዚአብሔር በቃ ጥበቃው ይቀጥል። በጣም አሜን አሜን፣ ይቀጥል፣ እግዚአብሔር የተመሰገነ ይሁን ማለት። አንዳንዴ እንዲህ ስትል ሌላ ነገር እንዳይሆን ጠነቀቃለሁ። በዚሁ ባለሁበት ያዝልቅልኝ። በጣም ደስ ብሎኝ የምኖር ሰው ነኝ። ምክንያቱም ውብ ሰው አልሽ፣ ውብ ሰው ለእኔ ነው አልካንተ። አንቺ ደግሞ ለእነሱ ነው እያልሽ ነው ለሁሉም ነው። ውብ ለሆነ ሁላ ውብ ናችሁ። ከኔ ውጭ አረ አንተማ በጣም ዋና ውብ ዋና ውብ እንዴ ለሰብሽ አረ አረ የውስጥ እና የውጭ ስላለ አንተ ያው በቃ በሁለት በቃ እኔ ሰጥቻለሁ። በቃ ክብሩን ውሰድ፣ ክብርልኝ ምክንያቱም አዲስ ዘፈንሽን ለማስተዋወቅ ባለፈውም ተገናኝተን ነበረ። ምናልባት ሊቀበሉሽ ከጀርባ ባክሲን ጋር አንቺም አለሽ አሉኝ አሉኝ እን ምን የመሳሰሉ ቆነጃጅት ይ መጥቻለ የአንቺን ታሪክ እየነገርኳቸው ነበር። አንቺም ከኢዮብና ከዘሪቱ ጀርባ ነበርሽ። አዎ ልክ ነው። ድንገት እኮ አይመጣም የሆነ ሙያ ላይ እንደው ዘለህ ዱብ አትልም። ሁሉም በየዘመኑ የራሱ የሆነ የሙከራ ጊዜዎች አሉት፣ አደለ በበፊት በነበረው ምናልባት ቲያትር ቤት ሄዶ መሞከር ከዛት አትችልም ተብሎ መውጣት እንደገና ሄዶ መሞከር ነው አይደል? እኔ ደግሞ በደረስኩበት ዘመን አይድሎች አሉ። እኔ ለምሳሌ አይድል ላይ ቀርብ ያለው ከዚህ በፊት ከዳኝነት በፊት፣ እኔ ዳኛ መሆንሽን ብቻ ማስታወስ ነው የምታውቂው። እንደማንኛውም ልጅ ትምህርት ቤት እያለሁ እንደማንኛውም ልጅ ቪዲዮ፣ እኔ ጋር የለም። ያው አይ ቲንክ ሶሻል ሚዲያው ላይ ነው የነበረ እና ምልልህ ተወዳዳሪ የነበረችዋ ከዛ ትምህርት ቤት ነበርኩኝ። እንደገና ትምህርት ቤት ተመርቄ ከዛ ስራ ላይ ሆኜ አሁን ደግሞ እንደምታየው ሙያው ላይ ያለው ማለት ነው። እና ባክሲንገር መሆንም አንዱ ወይም አጃቢ ሆኖ መምጣት አንዱ መንገድ ነው። እስኪ አሁን እዮብን ስትቀበዩም ነበር ምትይው ያው የእሱ ስራዎች እኮ ምን መሰለህ እንደዚህ ሀገዳዊ ምናምን አልነበረም፣ አይደል ታውቀዋለህ። አሉ ሃርመኒ የሚባሉ አሉ። ሰድ ፊቭዝ የምንለው በሙዚቃ እንዲህ ዝም ብሎ መቀባበል ሳይሆን ሃርመናይዝ ሆኖ እንዲሰማ ማድረግ፣ ተደርቦ ግን ራሱ የሚለውን ሳይሆን ትንሽ ኪዎቹ ሶስተኛና አምስተኛ የሚባሉ አሉ። ሰርድ እንድ ፊቭዝ ወይም ቶኒክ የሚባል ትምህርት እንዳይመስልብኝ በፋንታ ቶኒክ ነው የምናውቀው። ቶኒክ ብቻ እንደዛ እንደዛ ያረኩኝ። ባካፕ እሱን አጅበው ነበር፣ ዘሪቱንም እንደዛው እዚህ። ከዘሪቱ ስም ታስታውሻለሽ? አዎ፣ የሷንም ሙሉ ነው ሙዚቃዎች፣ ሃርሞኒ ያላቸው ሙዚቃዎች በሙሉ ቀበላት ነበረ። ብቻዬን አይደለሁም፣ ሌሎቹም ሁለት ሴቶች ባይኖች ስካይ ለምሳሌ አንተ ባይኖ ቼስካይ በልልኝስ በይኖ ቼስካይ እንደ ሷልማ ኪ የሰጠው ኪ ላይ ነው። አፈትለው አንተ ኮከብ አረግ ባይኖ ቼስካይ ባይኖ ቼስካይ ባይኖ ቼስካይ ሌላውን ይላል አይደል? አንተ ባይኖ ቼስካይ ነው የምትለው። እኔ በይኖ ቼስካይ በይኖ ቼስካይ የተለያዩ ቀጭን ይላል ሱ ባይኖ ቼስካይ ላላ ውመብሲማ ከዛ በኋላ ነው እንግዲህ ከኋላ የነበረው ነገር ወደፊት ፊት መጣ። እዮብ ጋ እዮብን እየተቀበልሽ ከኋላ አንቺ ወደ ዳኝነቱ መጥተሽ ታዋቂ የሆነሽ ሰው እየብ እየዘፈነ በመሃል የሺ ነበር። ልክ ግራጁዌት አደረኩኝ፣ ገና ግራጁዌት ሳላረግ እነሱን እንዳልኩ ማጀብ ሰራለሁ። ከዛ በዛ መሀል ግራጁዌት አደረኩኝና ወዲው ቴሌቪዥን ላይ ለዳኝነት ወሰዱኝ። በቃ ወዲው ቡም አደረገ ሾዋችን። ሰዎች ባንዴው በቃ ወደዱኝ መሰለኝ፣ ብቻ ከዛ በየሳምንቱ ነው የሚታየው ቴሌቪዥን ያሾው ኢትዮጵያን አይደል በየሳምንቱ ሰው ቤት እየሄድኩ ይታያለሁ። ከዛ ለካ ለይተውኛል። እንደተለመደው እየብን ለማጀብ መድረክ ላይ ወጣሁ። ድሬዳዋ፣ ጅጅጋ፣ ሐረር አስታውሳለሁ አዋሳ። ሶ ልክ የመጀመሪያ ሾው ድሬዳዋ ስንሰራ እኔ ቀን ላይ ምሳ ስንበላ ምናምን ሰዎች እያወቁኝ ያ ሁሉ የሙዚቃ ሰው የአርት ሰው ተቀምጦ የሺ የሺ ምናምን ሲሉ ውይ ሰዋወቀኝ እንዴ ምናምን ማለት ጀመርኩ። ተሳቀኩኝ፣ ለምን ትልልቅ ናቸው። ከዛ ማታ ስቴዲየም ነበረ ዝግጅቱ፣ አስታውሳለሁ። እሱ እየሰራ እኔ እና ሌሎቹ የሚያጅቡ ሁለት አብረውኛሉ እናጅባለን ማለት ነው። እንዳሁኑ በአይኖች እስካይ ምናምን እና ሌሎች የምንሰራለን። ልክ እሱ ተጫውቶ ሲጨርስ የሺ ምናምን ይላል ማለት ነው ክራውድ። ከዛ አልገባውም፣ ዮ ምንድነው ምናምን አላቸው። አሁንም ጮክ ብለው የሺ ምናምን ይላሉ። ከዛ እሺ የሺ ምንድን ነው የፈለጋችሁት? ተስፈን ምናምን አሉ ማለት ነው። እንግዲህ እዛ አይደል ሾው ላይ የተወሰነ እያንጎራጎርኩ ምናምን እናሳያለን። እኔም ሰርጸብ ከዛ ነው እንደ የምትፈልጉት ና ያለኝ፣ ነይ ከኋላ ና ና ያለኝ፣ ማይኩን ሰጠኝ። በላቸው ምንድን ነው ይፈልጉታል። ኧረ እኔ ምንም እኮ አልተዘጋጀሁም፣ ምን ላጅ ጅብነ የመጣሁት ከባንዱ ጋር አላጠነሁም አልኳቸው። እንዲሁ በላቸው አለኝ፣ ዝም ብለሽ በላቸው አለኝ። የማውቀውን የነበረውን የአስቴርን ትዝታ ነገር ምናምን ተጫወትኩ። በቃ ግማሽ ያክል ነገር ከባንድ ውጭ ማለት ነው። ለዚህ ኮ እዚህ የሚያሉት የሺ የሺ እያሉ እንደገና ለመስማት ፈለጉ ያስቴርን። እሺ ምን አልኩኝ? ሶፍ ከባርድን ለብሰ እናለኛል ልህም የዘመኑን ካፖርት ደርባ ልልህም يا

ዴታቤዝ አድሚኒስትሬሽን የአይቲ ስልጠና ከሰባት ዓመታት በላይ ልምድ ያካበተ አብሮቪዥን ግሎባል፣ የአሜሪካ የሥራ ፍቃድ ላላቸውና ከየትኛውም የዓለም ክፍል ሆነው የ24 ሰዓት ቴክኒካል ድጋፍ እያገኙ የሚማሩበት። ስለ ሥራው አይጨነቁ፣ እኛው ብቁ አድርገን እናዘጋጅዎታለን። ሥራውንም በደንብ እስኪ ለምዱት፣ የማያቋርጥ ድጋፍ ያገኛሉ። የቀጣይ ባች ስልጠናችን በሚቀጥለው ወር ይጀምራል። ለበለጠ መረጃ ድረገጻችንን ይጎብኙ። እኛ ጋር ተምረው ዳጎስ ባለ ደሞዝ በግዙፍ ዓለም አቀፍ ተቋማት ተቀጥረው በመሥራት ላይ የሚገኙ ምስክሮቻችን ናቸው። ከዛ በኋላ እንግዲህ ወደ አዲስ አልበሙ ድረስ ሁለተኛ አልበምሽ ነው፣ ውድ ሰው ሁለተኛ አልበሙ በራሷ ኢትዮቻን አለቀዋለች። በነገራችን ላይ በዚህ አልበም ውስጥ በጣም የገረመኝ አሁን አሁን ያለ አንድ ችግር ትዳርን፣ ፍቅርን አደባባይ ላይ ማስጣት ገበናን አንቺ ደግሞ ዘፈን በዚህ አልበምሽ ውስጥ የምትቃወሚበት የሚመስል ሀሳብ ያለው ዘፈን ዘፍንሻል። ሚስጥር ምስጢር እንዳልከው ነው። ትንሽ ዘመናችን ተቀይሯል እና ትዳር የቤት ጉዳይ ጓዳ ምናምን ገመና የሚባል ቀርቶ ሁሉም አደባባይ ነገር እየወጣ ሳየው ከዛ ብዙዎቹ ደግሞ አደባባይ ከወጣ በኋላ አንዳንዴ ችግር ይገጥመዋል፣ ይንገራገጫል፣ አይንም ጥሩ አይደለም። ከዛ እሱን እሱን ሳይ ይሄ ምስጢር ነው የሚለውን ሙዚቃ ቁጭፌ መጽሐፍ ጀመርኩኝ። እና ቆይ ግን ምስጢር ያንቺ የራሱ የህይወት መርህ ነው ሊባል ይችላል። አው በተወሰነ መልኩ በኛ ሀገር ያኗኗር ዘዬ፣ የምሬ ነው የምነግርህ ትንሽ ሸፈን ደበቅ ይፈልጋል። ለምሳሌ ልጆችሽ፣ ባለቤትሽ ፎቶ ብዙም አደባባይ ላይ የለም። አዎ ማለት የሆነ ቀን እኮ ደስ ብሎ ሴሌብሬሽን ላይ ልትታይ ትችላለህ ወይ ፖስትም አድርገህ ሊሆን ይችላል ግን ሁሌ ጠዋትህንም ማታህንም ምሳህንም እራትህንም ስትበላም ስትተኛም ዝም ብለህ ውሎህን በሙሉ ሜዳ ላይ ማውጣት የለብህም፣ ይላሉ። ሙዚቃው ላይ ምንድን ነው የሚለው? እናቴም እንደነገረችኝ አያቴም እንዳጫወተችኝ ፍቅርና ቡና ለዛለ ስክና አርጎ ላጣጣመው ለዛን የምጣጣስክንና ድብቅ አድርገው እና ሽፍንፍን ይወዳል ቤቱ ከጥንት ነው ከመሰረቱ ነው የሚለው ግጥሙ። በቃ ይሄንን አሁን የታዘብኩትን ነገር ትዝብቴን ለማጋራት ነው ለህቶቼ። እንደዛ አሁን አንቺን ለመቀበል የመጡት ልጆችን ጨምሮ እዚ ያሉት ተመልካቾች በአጠቃላይ ብዙ የዚህ ሀሳብ ደጋፊዎች አይደሉም እያስባል። አረ ነው በቃ አደባባይ መዋል አለበት የቤት ገመና ይህም አንገታቸው እንዲ ሰይፉ በቤት ላይ ተገኝተናል፣ አሁን ሊጀምር ነው ብሎ ሲያስተላልፍ ስላየት እኮ እሷም ደግሞ ላንጎራጉሩላችሁ። የሺ ልንቀበል እየሄድን ነው። የት? ከቦሌ ነው። ምንም ችግር የለም፣ ሙያዋን ነው። ግን አሁን ወደፊት አግብታ ወልዳ ዝም ብላ እኔና ባሌ ጠዋት እንዲሆንን ከሰዓት ይህንም በላን፣ አሁን ደግሞ እናታችን ቤት ልንሄድ ነው፣ እንደሱ አይነት ነገር ነው እንጂ ይሄማ ችግር የለም፣ ሙያዋን ነው። ፕሮሞት ያረገችበት በቀደም አንድ ነገር አየሁ። ከጀርባ የሚሰማችው ድምፅ ሁ ባሌ ሻወር እያደረገ ነው። ቆይ እስኪ ቆይ ቆይ ቆይ፣ አንተ ልጠይቅህ፣ ታምንበታለህ ትዳር ምስጢር፣ ገመና የሚባል ነገር ሁሉ አደባባይ እንደ ኢትዮጵያ ባህል መውጣት አለበት ብለህ ታምናለህ? እኔ ለምሳሌ እንዳልሽው የልጆች የቤተሰብ ጉዳይ የራስ ነው ብዬ አስባለሁ ግን ደግሞ እኔ ስላላረኩት ሌላው አያርግ ደግሞ ብዬሽ አልጫንም። ነው መጫን የለብህም ሀሳብ ነው ነግረው እና እንዳልሽው ብዙ ጊዜ የተሻል ይሁን ይሁን ደብቁኝ ያመጣል የሚባል ነገር አለ፣ ይላል ግጥሙ ውስጥ አለ፣ ዘፈን ውስጥ ይህ ነገር ግን ራሱን እኮ ነው የአደባባያችንን ገበና ካላወጣን የለም እኮ ነው የተባለ ሊያፈርስብህ እስከቻለ ቤትህን የሚያፈርስብህ ከሆነስ ማለት ገንዘብ እያገኘህበት ቆይተ ቆይተ የሆነ ጊዜ ዳሜጅ የሚያደርግብህ ከሆነ የሚያፈርስብህ ከሆነ ገንዘቡን በሌላ መንገድ ማምጣት የሚሻል ይመስለኛል። ይሄኛውን የገቢ ማምጫ ማረግ እኔ አልመክርም፣ እንደ እህት፣ እንደ እናት፣ እንደ ሴት እኔ አልመክርም። ዞሮ ዞሮ ዛሬ በገባ ልክ ነው፣ አላቅም፣ ደግሞ ነገ ከኑ ደ ና ሀሳብ ሽሮ ይሆን አላቅም። ለጊዜው እንደዚህ ነው። የድሮዋ የሺ ድርቅ ያለች ነበረች። አሁን ግን እርጥብ ብላለች ስቲ ነበር

ማርጀት ከአገልግሎት መስጠት አቅምህ እየደከምክ መምጣት ነው ማለት። አገልግሎት የምሰጠበት እድሜ አለ። ከሆነ እድሜ በኋላ አገልግሎት መስጠት እየከበደ ሞር ወደ ማረፉ ትመጣለህ። አሁን እኔ ገና አገልግሎት እድሜ ላይ። የሺ ሲባል አንዳንዶች ለምሳሌ አሁን ሰይፉ የአያት ስም ሆኗል። የሺ ሲባል አንቺ እንደ ትልቅ የሚያስብ ሰው አጋጥሞኛ ቃል ግን የሺ የአባትሽ እናት ስም ነው። አዎ የአያቴ ስም ነው። እንጂ አባትሽ እናታቸውን ስለሚወዱ የሰጡሽ ስም እንጂ፣ አንቺ ሰዎች የሺ በሚባሉበት ጊዜ ነገሩ አሁን ሺ ረክሷል፣ ሚሊዮንም ረክሶ ወደ ቢሊዮን ገብቷል። እኔ ማለት ነው አባባል ነፍሱን ይማረውና እንዴ አባብ እንዴት ካወጣህ አይቀር ከቁጥር ከሰጠኝ ቀር ሺ ከምትለይ ሚሊዮን ብትለይ ኖሮ እያልኩ ከራከረዋለሁ። አሁን ቢሆን ሚሊዮንም አያዋጣኛል። ትሪሊዮን ወደ ትሪሊዮን ሄዷል። ጉዳዩ እኮ የቁጥር ነገር አስቸጋሪ ነው። ብቻ በጣም ዘንድሮ ከብዷል። ስለዚህ በዚያ አልበምሽ ላይ ያንን ነገር እናየዋለን። ካራክተሬን አሁን ለምሳሌ የሆነ ቀን አንድ ጓደኛ ሳሰማው ኦኬ ትክክለኛዋ የሺ አሁን ያለችበት ስቴት ኦፍ ማይንድ ይመስላል አለኝ። ስለዚህ እኔን ይመስላል አልበሙ የኔን ሀሳቦች የኔን ቶቶች በብዛት ግጥሙን እኔ የጻፍኩት ግን ወንድሰኒሁ ባግዞኛል። ሳሚና፣ እነ ሄኖክ ክብሩ እና አቀናባሪዎች እነ ሚካኤል ኃይሉ፣ እዮብ ባልቻ እንዲሁም ሮቦት ሽመልስ አሉበት። ግን ግጥሙ ላይ በርከት ያለውን እኔ ነኝ የጻፍኩትና የእኔ ሀሳቦች ናቸው እዛ ጋር ያሉት። በትክክል ስትሰማው እኔን ይመስላል። ያው እንግዲህ የበዓል ስሜት ላይ ያለ ነው። ባለፈው ምስደግ ነበረ የዲስታንስ የርቀት ትዳር ላይ ያለሽው፣ በቅርቡ እንግዲህ አንድ ላይ መኖር ሀሳብ ይኖራል ብዬ አስባለሁ። እድሉም ባለቤትሽ አሜሪካ ነው፣ አንቺ ከልጆችሽ ጋዜ ናችሁ። ዶሮ ማን ያርዳል? ቤት አይ፣ መታረድ ካለበት አርዳለሁ። ማረድ መባረኩን ሳይሆን ሰራለሁ ልፈልጌ ነው፣ ሰራለሁ። ምንም የሚያባውራው ሚና እንዴት ነው? በተልኮ ነው። ዲስታንስ ሲሆን እድሜ ለዋትሳፕ አለ ነው። ዳቦ እዛ በየጊዜው ግን ባለቤት ይመጣል። ደግነቱ ቶሎ ቶሎ ነው የሚመጣው እንደው እንጂ ስምንት ወር ሰባት ወር ላይ ይመጣል። ቶሎ ቶሎ ይመጣል። ለሌሎች አሁን ምን ትመክር ያለች? ምክንያቱም እርግጥ አሁን የርቀት ትዳር እና የርቀት ትምህርት እንደ በፊቱ አይደለም፣ ቀለል ብሏል ይላሉ ብዙ ሰዎች። በዚህ በቴክኖሎጂ ያው ስለምትተያይ ግን ስቲል ያው አፌክሽን እንዴት ብለህ ናፍቆትህን ትወጣዋለህ? አይ ሚን ፊዚካሊ መገናኘት ግድ ይላል። በቃ ምንም እንትን የተወሰነ ሊያቀራርብህ ይችላል እንጂ ይሄ ዘመናዊ ቴክኖሎጂ ያመጣልን ነገር ትክክለኛውን ፍቅርህን ዞሮ ዞሮ በአካል ተገናኝተ ነው ምት ኢንጆይ የምታረገው። እና ግድ ይላል መገናኘት አብሮ መኖር ግድ ይላል። እሱን ነው የምመክረው፣ አብሮ መኖር ማን አብሮ እንደመኖር። ከሁኔታዎች ግን ከአቅም በላይ ከሆኑ አላማ ካለሚሳካ እንታገሳለን። ስልክሽ ላይ ካለው አፕሊኬሽን በጣም የምጠቀመው የትኛውን ነው? ዋትሳፕ ውጭ ነው ያለው፣ ዋትሳፕ ነው። በዋትሳፕ ነው የምናወራው ከእሱ ጋር። ቲክቶክ ላይ ምናምን የለሽም? አይ ለስራዬ ማስታወቂያ እጠቀመዋለሁ። ፌስቡክ ላይ ቲክቶክ ላይ ፕሮሞት ካላደረግ አሁን አሁን በነገራችን ላይ ታውቃለህ፣ ዘንድሮ የሰው መዝናኛ ሙዚቃ ብቻ። ድሮ ሙዚቃ ቲያትር፣ ምናምን ነው መዝናኛ ወይ አሁን ወሬም መዝናኛ ነው፣ ሀሜትም መዝናኛ ነው። ሀሜትም ከኔ እንደተደባደቡ መዝናኛ ነው እና ሙዚቃን በቃ ማውጣትን ሁላ ሰው ሳያውቀው ያልፋል ማለት ነው። ስለዚህ ለምን እንደዚህ አናደርግም? ለምን አናዝናናቸውም ተመልካቾቻችንን? እኔና አንቺ ለምን አንደባደብ? ይዝናናሉ በሰው ድብድብ ይዝናናል። ሰው ቀላል ይዝናናል። የቃላቱ ድብድብ እንዳለ የቃላት ጦርነት በቃ ውሸቱም እውነቱም ምኑም የተደበላለቀበት ነገር እሱ እሱ መዝናኛ ሆኗል እና ሙዚቃን አውጥቻ ያለው ተዝናኑበት ብለህ ለማድረስ አሁን በቃ ከባድ ነው። ደግሞ አዲስ ላይ ምናልባት የብሶዎች ጥያቄ ስለነበር ነው ከያሬድ ነጉ ጋር የምር ጠብ ነው ወይንስ የተጻፈ ጠብ ነው የምትወጣሉት? የተጻፈ እንኳን አይደለም። ባለፈው እዚህ መጥቶ ነግረዋል ሰምቼዋለሁ። ሽጋቆች ሆኖ መልስ ነው። ኖ፣ እዛ ላይ እንትኑ ላይ፣ ሁኔታው ላይ የሚፈጠሩ ትክክለኛ ኢንሲደንቶች ናቸው። ምንም ቀድመንም ሪሄርስ አናረጋቸውም። ግን የሚገርምህ ልክ እንዳለቀ ከመድረክ ስንወጣ እንረሰዋለን። አንዳንዴ ግን እሱ ትንሽ ያመረ ነበር አኩርፎ ምናምን በዛው ምናምን የሚሄድበት ቀን ነበር። እንደገና የሚቀጥለው ቀረጻ ላይ ስንገናኝ አግባብቼ ምናምን እንደገና ሰላማዊ እንሆናለን። ግን አሁን ላይ በጣም በቃ ደውሎ ስለ አልበሜ እንዴት ሆነልሽ፣ በቃ ጥሩ ነው ምናምን እያለ ያበረታታኛል። ፍሬንድስ ነን። ጠንከር ያለ ነገር ተለዋውጣች ነበር? አይ አይ ለጻብንት የሚል የለም። እዛው ላይ በቃ ሾው ላይ የሚፈጠሩት ላይቭ ነበረ፣ በቃ የሚሄዱት የነበሩት ከዛ የተረፈ የለም። ሰይፍዬ ሰላም። አዎ፣ በጣም በአዲሱ አልበምሽ ላይ ያየውስ ነበር። ሙሉ ጎጃም አለ፣ ጭፈራ ለሚወድ ለስለስ ስላለው አለ፣ እነ ሚስጥር አሉ። ለእናቴ ዘፍነሻል ምስጋና እናቶቻቸውን ለሚወድ ለሚወዱ ሁሉ መጋበዝ እንችላለን። እናቶቻችሁን ለምትወዱ ሁሉ ምስጋና የሚ እስኪ እናቱ የሚወድ እስኪ አለ በጨብጨባ እስኪ ለማዘር ተዛፍ በደንብ ነው ያመሰገኝ። ግዴታ ነው ማለት እናት መመስገን አለባት። ዞሮ ዞሮ አሁን እንደ እኔ አይነቱ ሰው በተሰጠው ጸጋ ነው ማመስገን ያለበት። በእርግጥ ያው እናትህን አመስግናትም አይበቃም በዚህም ነግሪያትም አይበቃም። እየተከታተለችው ከሆነ ወርቅነሽ ድንቁ እታ ነው ምላት፣ እኔ በጣም ነው የምወድሽ፣ በጣም ነው ማመሰግንሽ። እድሜ ከጤና ጋር አብስቶ አብስቶ አብስቶ ይስጥሽ እላለሁ። የሁላችሁንም እናቶች እንደዛው እመኛለሁ። ውብ ሰው በጣም ጥልቅ ሀሳብ የያዘ በግጥምና ዜማው በጣም የበሰለ ሙዚቃ፣ ቅንብሩ ላይ ከነ ሚኪጃኑ ጀምሮ ያልተሳተፈበት የለም። የሺ ሁለተኛ አልበሟ ነው፣ በስ ላይ መጣችበት ነው። እኔም ሰምቼዋለሁ። በነገራችን ላይ ያው እንግዲህ ይህን ሳምንቱን ሙሉ ከምሰማቸው ስራዎች መሀል አንዱ ሲሆን ወደድየትኔቱን ትራክ ወደድከው ሚስጥር ራሱ ሚስጥር። በቃ አየሽ አንተን በሰል ብለዋል። ያዝ ነው እንግዲህ፣ ገና ነው ይነውል ያ እኔ እኮ ያው ሁለት ነው ብለሻል እኮ ማርጀትና መብሰል አለ ብለሻል። ገና ፈንክሽናል እየሰራህ እኮ ነው። እኔ ግን ሳስብ አርጅቼ ሳልበስል ማር ይመስለኛል። ትንሽ የእኔን ግምት ነው የራሴ። ለዛ ነው በጣም አሪፍ አሪፍ ስራዎች ናቸው። የፈጠን ያሉ ስራዎች አሉ። የድሮ የሚመስል ይሄ የሮሃ ባንድ ዘመን። አዋው ሚኩሉ ነው እንደዛ እንዲሆን የፈለገው። እሱን ቴስት ያመጣው አሁን ፍርሃት ላይ ይመስለኛል። እሱን ቴስት ላይ ኤዲስ ምናምን እንዲሆን ፈለገ፣ የዛን ጊዜ እንዲመጣ ፈለገ። እና እኔም በጣም ነው ደስ ያለኝ። እነሱን ስራዎች በጣም ነው መወጣቸው እየገቡ ቢሰሟቸው ያተርፋሉ አድማጮች ተመልካቾች፣ እንጂ ምንም አታጎሉ። በጣም አዲስ ስራ በቃ ደረጃውን የጠበቀ ስራ አለው ለምትሉ፣ እንግዲህ በተከታታይ አሪፍ አሪፍ አልበሞች እየወጡ ነው። በራሷ ዩቲዩብ ቻናል ነው የሺ ደመላሽን ሰብስክራይብ በማድረግ የዩቲዩብ ቻናሏ ቤተሰብ መሆን ይቻላል። ከቅኝት በአንድ ጋር ዝግጁ ናቸው። በደንብ ምንድነው የሚቀርበው ዘፈን ራሱ ውብሰው፣ አይሻል ውብሰው፣ አንተም ውብሰው እዛ ጋር ይቅረብ። አሁን ግን ተቆርጣ የምትለጠፍ እንግዲህ ሴፉ ኦን ኢቢኤስ 223 የሚል ቲክቶክ ቻናል ስላለን ለሱ ደግሞ የሚሆን እኮ ሁሌ እንላለን። እና አንድ አጠር ብላ ከአዲሱ አልበም ልበልልህ። በድምፅ ዝግጁ ፍርሃትን ልሞክረው አይናፋር ነኝ እኔማ ድምጼማ ይሰማ። አንዴ ቆይ ስለ እኔ ነው። አይናፋር ነኝ እኔማ ድምጼማ ይሰማ። ራ ክሊፑ በእኔ እሺ፣ ቀጥ አይናፋር ነኝ እኔማ ድምጼማ ይሰማ አፌ ከቶ ይላዎ እስከ አጠገቡ ስደር ይሄ ፍቅር ጉድ ሰራኝ ማንነቴን አስረሳኝ፣ ተጫዋች እንዳልነበርኩ ዛሬ ደርሶ ጨመተኝ። አይ ጉዴ አቅማጣሁ ወኔ አጣ። መቼም ሴት ክብሯን አንገቷን ስትደፋ ስሜቷን ደብቃ ቃል ሳይወጣ ካፏ፣ ይሄማ ተረት ነው የኖረው ወግ ልማድ ብዬ ቀን

ያው እንግዲህ ከቅኝት ባንድ ጋር ውብ ሰው ያልበው መጠሪያ ነው የሺ የዚህ ታቀርበዋለች። በዚህ ዜማ ግብዣ የዚህ ሳምንት ሰይፉ በይቤስ ይህን ይመስል ነበር ብለን ልንሰነባበት ነው። ስለነበረን ቆታ ከልብ ነው የምናመሰግነው። መልካም ባህል ብያለሁ። ፈጣሪ ኢትዮጵያና ሕዝቧን ይባርክ።